ኦሪት ዘፍጥረት ምዕራፍ 35። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኖር፣ ከወንድም ከኤሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዳዎቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሆኑ፣ ልብሳችሁንም ለውጡ ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድሁበትን መንገድ ከኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ። በእጃቸው ያሉትንም እንግዳዎችን አማልክት ሁሉ በጆሯቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተማዎች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም እርሱ፣ ከእርሱ ጋር የነበሩት ሰዎች ሁሉ በከነአን ምድር ወዳለችው ወደ ሎዛ መጡ፣ እርሷም ቤቴል ናት። በዚያም መሰዊያን ሠራ፣ የዚያንም ቦታ ስም ኤል ቤቴል ብሎ ጠራው። እርሱ ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በጊዜያ ተገልጦለት ነበርና የርብቃ ሞግዚት ዲቦራም ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙም አሎምባኩ ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከው። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው ሁሉን ቻ አምላክ እኔ ነኝ። ብዛ፣ ተባዛ። ህዝብና የአሕዛብ ማኅበር ካንተ ይሆናል፣ ነገስታትም ከጉልበቴ ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ላንተ ሰጣለሁ፣ ካንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋራ ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋራ በተነጋገረበት ቦታ የድንጋይ ሐውልት ተተከለ፣ የመጠጥ መስዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤቴል ብሎ ጠራው። ከቤቴልም ተነሱ፣ ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሄልን ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጅቱ አትፍሪ፣ ይህኛው ደግሞ ወንድ ልጅ ይሆንሻልና አለቻት። እርሷም ስትሞት፣ ነፍሷ በምትወጣበት ጊዜ ስሙን ቤንኦኒ ብላ ጠራችሁ። አባቱ ግን ብንያም አለው። ራሄልም ሞተች፣ ወደ ኤፍራታ በምትወስድን መንገድ ተቀበረች። እርሷም ቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሱም እስከ ዛሬ የራሄል የመቃብሯ ሐውልት ነው። እስራኤልም ከዚያ ተነሳ፣ ድንኳኑንም ከጋዴር ግንብ በስተወዲያ ተከለም። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ የአባቱንም ቁባት ባላን ተገናኛት። እስራኤልም ሰማ። ያዕቆብም ልጆች አስራ ሁለት ናቸው። የልያ ልጆች የያዕቆብ በኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሄል ልጆች ዮሴፍ፣ ብንያም። የራሄል ባሪያ የባላ ልጆችም ዳን፣ ንፍታሌም የሊያ ባሪያ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶሪያ የተወለዱለት የያዕቆብ ልጆች ናቸው። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዳዎቹ ነው ወደ ተቀመጡባት ወደ መምሬ ወደ ቂራት ባርቅ እርሷም ኬብሮን እንደምትባለው መጣ። የይስሐቅም ዕድሜ መቶ ሰማንያ ዓመት ሆነ። ይስሐቅም ነፍሱን ሰጠ ሞተም ሸምግሎ ዕድሜንም ጠግቦ ወደ ወገኖቹ ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት።